የሳውዲ አረቢያ መልቲ ቢሊዮን ዶላር አሰብ ላይ ፈሰስ ሊደረግ ተዘጋጅቷል። ከኢትዮጵያ ጋር ያለው አጀንዳ ያላለቀለት የአሰብ ወደብ የገንዘቡ ዋነኛ ማረፊያም ነው። በሰጥቶ መቀበል ፖለቲካ መርህ ኤርትራ ለሳውዲ ኢንቨስትመንት ምን የምትሰጠው አላት የሚል ተጠይቅንም ይዟል። የሀሳብ ሚዲያ ማጠንጠኛ ይህ ነው። ይህ የንጉስ ቢን ሰልማን መሐመድ የ2030 ራእይ ነው። ሳውዲ በአፍሪካና በቀይ ባህር ዙሪያ ያላትን ኢኮኖሚያዊ ተጽዕኖና ስትራቴጂ አይነኬ ማድረግ። የዚህ ራእይ መዳረሻ ደግሞ አሁን ላይ ኤርትራ ሆናለች። ከኤርትራም ደግሞ የአሰብ ወደብ ታሪክ እንደሚለው መሬት ላይም እንደሆነው በዘጠናዎቹ መጀመሪያ እስከተቀሳቀሰው የኢትዮ ኤርትራ ጦርነት ጊዜ ድረስ የአሰብ ወደብ የኢትዮጵያ ዋና የንግድ መተላለፊያ ሆኖ ቆይቷል ማለትም ከመቶ ዓመታት ለሚልቅ ጊዜ። ይህን ካነሳን አይቀር የዓለም አቀፍ የገንዘብ ተቋም አይ ኤም ኤፍ ከዓመታት በፊት አውጥቶት በነበረው ሪፖርት በአሰብ ወደብ በኩል ወደ ኢትዮጵያ የሚገቡና ከኢትዮጵያ የሚላኩ ዕቃዎች ከኤርትራ ጉምሩክ ቁጥጥር ውጪ እንደነበሩ ብሎም አሰብ የኢትዮጵያ ነፃ ወደብ እንደነበር ያመላክታል። ኤርትራ ከማሳዋ ቀጥሎ አይኔ የምትለውና 98 በመቶ ያህል አስፈላጊ የሚባሉ ገቢ ምርቶችን የምትቀበልበት ወደብ ይኸው አሰብ ወደብ ነው። የሀገሪቱ ፕሬዚደንት ኢሳያስ አፈወርቂ በፈረንጆቹ 2013 የወደብ ጉዳይን አስመልክቶ በሰጡት ቃለ ምልልስ አሰብ መልማትና ማደግ እንዳለበት አንስተው ነበር። ስትራቴጂካዊ ፕሮጀክት ስለመሆኑም አጽንኦት ሰጥተውበት ታዲያ ከሰሞኑ ሪያድ ቀደም ሲል ያነሳነውን አፍሪካ ላይ ተጽዕኖ ፈጣሪ የመሆን መንገዷን አንድ እርምጃ ከፍ ያደረገ ተግባር ፈጽማለች መልቲ ቢሊዮን ዶላሮች በመመደብ የአሰብ ወደብን ማልማት በእርግጥም በፖለቲከኞችና የኢኮኖሚ ባለሙያዎች ቋንቋ አንድ ሀገር የወደብ ባለቤት የሆነን ሌላ ሀገር በዚህ መጠን ወጪ አውጥቶ ወደብ ላልማ ካለ። ነገርየው ከኢኮኖሚ ጉዳይ የዘለለና ፖለቲካዊ መዳረሻ የሚይዝ ነው ይሉታል በትክክልም ከሳውዲ የተሰማው ቃል አንድምታ ይህን መሰል ነው ይህ ኢንቨስትመንት ቀጠናው ላይ ያላትን ሚዛን የማስጠበቅ መስመርን የማስከበርና ተፅዕኖ ፈጣሪነትን የማስፋት ፈርስት ፖስት የተባለ የመረጃ ምንጭ ይህ የሪያድ መዋዕለ ነዋይ ጂኦፖለቲካል ስትራቴጂ የያዘና በአፍሪካ ቀንድ ያለውን ተለዋዋጭ የኃይል አሰላለፍ የሚወስን ነው ብሎታል። በተለይ የሚላል ፈርስት ፖስት በወደቡ ኢንቨስት ያደረጉትን ቻይና፣ የተባበሩት አረብ ኤምሬትና ተርኬ በአካባቢው ያላቸውን አቅም ስጋት ላይ የሚጥል ነው። ታዲያ ይህ ውሳኔ ኤርትራ በየጊዜው የሚጎድል ካዝኗን በመልቲ ቢሊዮን ዶላር የሪያድ ክፍያ ማስታገስ ቢያስችላትም በቀጠናውም ይሁን ከነ ቻይና አረብ ኤምሬትስ እና ተርኪዬ ጋር ያላትን ግንኙነት በእጅጉ ቁርሾ ውስጥ ይከተዋል። በእርግጥም ኤርትራ ወደብ አከራይታ ገንዘብ ማግኘት ብቻም ሳይሆን ጠባቂ ይኑረኝ በሚል በዚህ ልክ ከሳውዲ መጠጋት ስለመምረጧ ነው የሚወሳው ሌላኛው ዋና ጉዳይ ግን ከወዲህ ነው የኢትዮጵያና የአሰብ ጉዳይ ያበቃለት አለመሆኑ ኤርትሪያ ፎከስ የተባለ በይነ መረብ በዚህ የወደብ ኪራይ ዙሪያ ባወጣው ጽሁፍ አንጓ ላይ ይህ በጉልህ ተመላክቷል ኤርትራ ስጋት ለሚሆኑባት ሳውዲ አለችላት አይነት መንፈስን የያዘ ትንታኔ አካቷል በእርግጥስ ይህ መንገድ ለኤርትራ አዋጭ ነወይ የሚለው በጉልህ ይሰመርበታል አሁንም ቢሆን ኢትዮጵያ ከአሰብ ጋር ያላትን ጉዳይ አልጨረሰችም። ነገርየው ታሪካዊ ከታሪካዊም ባለፈ ደግሞ የህልውናና የማንነት ጉዳይ ስለሆነ ታዲያ ይህ ወደብ በመልቲም ቢሊዮን ዶላር ውስጥ ተከራየም፣ ሌላም ታሪክ ተሰራበት፣ ይህ ሊፋቅ የማይችል ሐቂቃ ነው። 10.97 ሜትር ጥልቀትና 210 ሜትር ርዝመት ያላቸው ሰባት ትላልቅ የመርከብ ማረፊያዎችን የያዘው የአሰብ ወደብ ከኢትዮጵያ ጋር ያለው አጀንዳ አሁንም